ሰላም ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ የኦንላይን ትምህርት በመሆኑ ያገለግላል። ኦንላይን ትምህርትም በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በይሞ በቴሌግራም በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላቸው ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮችን ይጀላቸው የመጣሁት ዘወትር ቴክስት ለመደራረግ የምንጠቀምባቸው ቃላቶችን ወይም ጽሁፎችን ነው። ሁልጊዜ ከጓደኞቻችን ጋር እንዲሁም ከተለያየ ሰዎች ጋር ስለ ስራም፣ ስለ እረፍት፣ ስለ አንዳንድ ነገሮች ሁሌ ቴክስት የምንደራረግባቸው ቃላቶችን ልምምድ የምናደርግባቸው ነው። ይላችሁ መታወት ለዚህ ቪዲዮ ደግሞ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ኮሜንት እያደረጋችሁ መልካም ትብብራችሁ ሳይለየ ቪዲዮ በመጨረሻ ድረስ አብራችሁን ቆዩ። እንግዲህ ከዚህ ጋር እንደምታዩት ሁል ዘወትር ስራ እንዴት ነው? ጥሩ ነው። ሰላምታን ወይም አንዳንድ ነገሮችን እንግዲህ ከዚህ ጋር እንደምታዩት ዘወትር ከጓደኞቻችን ጋር ወይም ከተለያዩ ሰዎች ጋር ቴክስት ለመጻጻፍ የምንጠቀምባቸው ልክ እንደ ጠያቄ መልክ ሆነው፣ ከዚህ ጋር ደግሞ እንደ መልስ አይነት ነው ይዤላችሁ የመጣሁት። በደንብ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። ከዚህ ጋር የመጀመሪያው ምን ይላል? የኔ ው ድ ስ ራ ላ ይ ነሽ ጠቅለል ስናደርገው እንደግመዋለን። የእኔ የእኔ ውድ ውድ ስ ራ ስራ ላ ይ ላይ ነሽ ሚኔራል በአጠቃላይ ይህን ጠቅለል ስናደርጋውንም የእኔ ውድ ስራ ላይ ነሽ። አንድን ሰው የእኔ ውድ ስራ ላይ ነሽ ብለን ቴክስ ስናደርግላት ከዚ ጋር ደግሞ ምን ይላል? ስ ራ ላ ይ አ ይ ደ ለ ሁ መ ስ ራ ስራ ስራ ላ ይ ላይ አ ይ ደ ለ ሁ መ በአንድ ላይ ምን ይላል? አይደለሁም ስራ ላይ አይደለሁም ብላ ቴክስት ወይም ትመልስልናለች ማለት ነው። ወይም የኔ ውድ ስራ ላይ ነህ ብለን ነሽ የሚለውን ህ ብናደርግ ነህ ብለን ስንጠይቅ ስራ ላይ አይደለሁም ብሎ ቴክስት ይጽፍልናል ማለት ነው። ቀጣይ ደግሞ መ ቼ ነ ው እ ረ ፍ ት የ ም ትወጪው መቼ መቼ ነው ነው እረፍት እረፍት የምት ወጪ ው በአንድ ላይ ይህን ጠቅለል አድርገን ስናነብ መቼ ነው እረፍት የምትወጪው። ቀጣይ ደግሞ ከዚህ ጋር ምን ይላል? ቀጣ ጣ ይ ሳ ም ን ት ጠቅለል ስናደርግ ቀጣ ይ ቀጣይ ሳ ም ን ት ሳምንት በአንድ ላይ ምን ይላል? ቀጣይ ሳምንት ቀጣይ ሳምንት። መቼ ነው እረፍት የምትወጪው? መቼ ነው እረፍት የምትወጪው? ብለን ቴክስት እናደርግላት ቀጣይ ሳምንት ትለናለች ማለት ነው። ወይም ቀለል አድርገን ዲስ ቴክስት እያደረግን ዋናው ዓላማው ትኩረቱ ምንድን ነው፣ እንዴት ማንበብ እና መጻፍ እንዳለብን ነው። ከዚህ ጋር ትምህርቱ ትኩረት ማድረግ ያለባችሁ እንዴት ነው መጻፍ ማንበብ የምንችለው የሚለውን ነው። ትኩረት ሰጣችሁ መከታተል ያለባችሁ። ቀጣይ ደግሞ እዚህ ጋር ቤተሰቦቼ ሼ ደ ህ ና ና ቸ ው በአንድ ላይ ምን ይላል? ቤተሰቦችሽ ቤተሰቦችሽ፣ ደህና ናቸው ደህና ናቸው። ቀጣይ ምን ይላል? ሁ ሉ ም ሁሉም፣ ሰላ ም ሰላም ና ቸው ናቸው ምን ይላል? ሁሉም ሰላም ናቸው። ቤተሰቦችሽ ወይም ቤተሰቦችህ ደህና ናቸው ብለን አንድን ሰው ስንጠይቅ ሁሉም ሰላም ናቸው፣ ሁሉም ሰላም ናቸው ብለን ቴክስት መጻፍ እንችላለን ማለት ነው። ቀጣይ ደግሞ ስልክህ ስልክህ አ ይ ሰራም አ አይሰራም አይሰራም፣ ነበር ነበር። በአንድ ላይ ምን ይላል? ስልክህ አይሰራም ነበር፣ ወይም ስልክሽ አይሰራም ነበር። እችንህ ሽ ብናረግ ስልክሽ ማለት እንችላለን። ስልክህ አይሰራም ነበር። ቀጣይ ደግሞ ከዚህ ጋር አ ዎ ስልኬ ዝግ ነበር። አዎ አዎ ስልኬ ስልኬ ዝግ ዝግ ነበር ነበር አዎ ስልኬ ዝግ ነበር። አንድን ሰው ስልክሽ ስልክሽ ወይም ስልክህ አይሰራም ነበር ብለን ስንጠይቅ፣ አዎ ስልኬ ዝግ ነበር ልለን ይችላል ማለት ነው። ቀጣይ ደግሞ እና እና መቼ መቼ ትደውልልኛለህ ትደውልልኛለህ እና እና መቼ ትደውልልኛለህ ከዛ ቀጣይ ምን ይላል? ሲ መቸኝ ሲመቸኝ ሲመቸኝ እ ደ ው ላ ለ ሁ እደውላለሁ እደውላለሁ ሲመቸኝ እደውላለሁ። እና መቼ ትደውልልኛለህ ወይም እና መቼ ትደውይልኛለሽ ብለን አንድ ሰው ቴክስት ስንጠይቅ ወይም ስንጠይቀው ሲመቸኝ እደውላለሁ ብሎ ምላሽ ይሰጠናል። ወይም ቴክስት እናደርጋለን እንደራረጋለን ማለት ነው። ቀጣይ ደግሞ መጨረሻው ምን ምን ልረዳህ ልረዳህ እ ች ላ ለ ሁ እችላለሁ በአንድ ላይ ምን ይላል ምን ልረዳህ እችላለሁ ወይም ምን ልረዳሽ? ህምትለዋን ሽ አድርገን ምን ልረዳሽ እችላለሁ ቀጣይ ሽ ግ ር ችግር የ ለ ው ም የለውም አ ታ ስ ብ አታስብ አታስብ ችግር የለውም አታስብ ምን ይላል ምን ልረዳህ ወይም ምን ልረዳሽ እችላለሁ ብለን ስንጠይቅ አንድን ሰው ወይም ቴክስ እናደርግለት ወይም ስናደርግላት ችግር የለውም አታስብ ወይም ችግር የለውም አታስቢ ብላ ምላሽና ቴክስት ማድረግ መስጠት እንችላለን ማለት ነው። ቀለል ባለ መንገድ እንደዚህ አድርገን ጽሁፎችን ጽፈን እንዴት ነው ማንበብ መጽሐፍና ቴክስት መደራረግ ምንችለው የሚለውን ነው ቀለል ባለመንገድ ይዤላቸው የመጣሁት በቀጣይ ቪዲዮችን ስትንገናኝ፣ መልካም ጊዜ፣ መልካም ቆይታ።